ብዙ ቦታ ዞረን በስተመጨረሻም የብር ቀለበት ሰጠኝና ቀለበቱ ሰፋኝ፣ ከዛም ከሌላኛው ጣቴ አደረግኩት ይላል። ሴት ነሽ ብዬ ገምታለው፣ የማርያም ልጅ ይላል። በወንድ ጾታ ስላወራሽው ፍቅረኛ ስላልሽ ያው ሴት ነሽ። እና ይሄ ሕልም የብር ቀለበት ጥሩ አይደለም በህልም ማየት አንደኛ፣ በእውንም ራሱ የብር ቀለበት ጥሩ አይደለም። ቀለበት መስፋት በራሱ ጥሩ አይደለም። የፍቅር ጥያቄ ጠይቆሽም ወይም ደግሞ እናትሽ ከዚህ ሰው ጋር እንድትቀራረቢ እንግዲህ እሳቸው ምን እንደሚፈልጉ ሳታቂ ይዘውች ሲዞሩ ቆይተው የሞባይል መሸጫ የስልክ መሸጫ ሱቅ ጋር ስትሄጂ የድሮ ፍቅረኛሽን አየሽው። ከዛ ፍቅረኛሽ ጋር በተገናኘ ከእናትሽ የምጣው ዛርም ቢሆን ይችላል። እናትሽን ሲዞሩ ያየሻቸው አለያይቷቸዋል። ግን ይሄ ሰው ደግሞ ሜይ ቢ በአቋራጭ የሆነ ያደረገው ነገር ይኖራል ብያስባለሁ። ቀለበት በሕልም ሲሰፋ ከታየ ወይ ትዳሩ ወይ ደግሞ በመካከላችሁ አንድ ትልቅ ልዩነት አለ ማለት ነው። በአስተሳሰብም፣ በአነጋገርም፣ በአላማም አልተገናኝቶም ነው። ሌላ ጣት ላይ ማድረግ ደግሞ አይፈቀድም። ቀለበት ጣት ላይ ነው። ሌላ ጣት ላይ ከተደረገ ስሙ ቀለበት ቢባልም ግን የማይመች ትዳር ወይም ደግሞ የማይሆን አካሄድ እንደማለት ነው። አንድ ባለትዳር እዚህ ላይ ነው ቀለበት ማድረግ ያለበት የጣት ቀለበቱ ላይ ከዛ ውጭ ሌላ ቦታ ካደረገ ሌላ ትርጉም ያለው ማለት ነው። ስለዚህ የእናትሽ ምን እንደሚፈልጉ ሳይታወቅ በየሱቁ መዞር ማለት እንግዲህ ብዙ ቦታ ሲያሽከረክርሽ የነበረ መንፈስ ይኖራል። መጨረሻ ላይ የድሮ ፍቅረኛሽ የመጣው መንፈስ ጋር ወስዶ ያጋጨሽ፣ ያገናኘሽ እሱ መንፈስ ደግሞ ወይም ደግሞ እሱ ልጅ ደግሞ ከሱ ልጅ የመጣው ደግሞ እኔ እንደ መንፈስ ነው ማስበው። ለምን ቀለበቱ ሰፍቷል? የማይሆን ነገር ነው። ወያ ሰው በአቋራጭ መስተፋቀር አድርጎ ወይም ደግሞ በግድ እሱን ብቻ እንድትወጁ አድርጎ ያደረገበት ነገር ካለ ሜይ ቢ ይህን ቼክ አድርጊ። ዋን ላቭ ይህን ቅድም ፈትቼዋለሁ። ነው ሌላ ነው። በህልሜ ስልክ ተሰርቆ በጣም በጣም ያስፈልጋኛል እያልኩኝ ስፈልግ አሮጌ ሞባይል ሲሰጡኝ አልፈልግም ብዬ እማ አምላክ እማ ፍቅር ስል ስልኬን አምጥተው ሰጡኝ። ያኔ ነቃሁኝ ይላል። በህልም ስልክ ሲሰበር፣ ስልክ ሲጠፋ፣ ስልክ ማየት በአጠቃላይ ጸሎት ነው። መነጋገር ከእግዚአብሔር ጋር የምንነጋገርበት መንፈሳዊ ልባችን ማለት ነው። መንፈሳዊ ኔትወርክ ማለት ነው። ያን ደግሞ ማየት፣ ስልኬ ተሰርቆ ማለት ደግሞ የጸሎት ጊዜያችን ሰዓታችንን በራሳችን ጊዜ አጥፍተነዋል ወይም ደግሞ የጸሎት ጊዜ የለንም። ወይም ከእግዚአብሔር ጋር የምንገናኝበት ሰዓትና ጊዜያችን ለእግዚአብሔር የምንሰጠው ጊዜ ሰርቀናል ማለት ነው፣ ወይም ዲያብሎስ ሰርቆብናል። ከዛ ያስፈልገኛል እኮ እያልኩኝ አስባለሁኝ። ስፈልግ አሮጌ ሞባይል ይሰጡኛል ይላል። እና ምንድነው አሮጌ ሞባይል ማለት? የራስ ያልሆነ ሌላ ነገር ማለት ነው፣ መጽናኛ ወይም አላስፈላጊ የሆነ ነገር፣ ጸሎትን ሊተካ የሚችል ሌላ ነገር ማለት ነው። የራስ ያልሆነ ጸሎት ቢ ይጠቅማል ብለሽ ያሰብሽ ወይም ያሰብከው እንግዲህ ዋን ላፍ ስለሚል ሴት ሁኚ ወንድ ሁን አይታወቅም። የሌላ ሰው ስልክ ተቀብሎ በሌላ ሰው ስልክ ማናገር ማለት እርዳታ ማግኘት ማለት ነው። አሮጌ ሞባይል አልፈልግም ብዬ ማምላክ ብዬ ጮኋለሁ ማለት በራስ ወደ ራስ መመለስ ማለት ነው፣ ጊዜ ለማግኘት መጮህ ማለት ነው። በአንድ በኩልም ደግሞ የጸሎት የጸሎቶችን ማማረጥ እንደማለት ነው። ጸሎት ማማረጥ ማለት ለምሳሌ አንዳንድ ሰዎች መምህር ምን ምን ጸሎት ልጸልይ? ውዳሴ ማርያም እሱንማ ከድሮ ጀምሮ ጸልየዋለሁ እ ታዲያ ውዳሴ ማርያም ምን ጸልየሽ ነው ለውጥ ሳታመጪ ሌላ ነገር ለምትችው ይላሉና፣ ይሄ ተጨማሪ ሌላ ነገር እሱን ብቻ ነው የምፈልገው ብሎ ማሰብ። አንድ ነገር ችክ ማለት ደግሞ አለ። ይሄኛው ከዚህ ጋር አይገናኝም፣ ግን ሞባይል ጠፍቷል እሱን ነው የምፈልገው ብሎ ማሰብ ጥሩ ነገር ነው። ያንን ራሱ እንፈልገዋለን ማለት ጊዜ ሊኖረኝ ይገባል። ጊዜ ከእግዚአብሔር ጋር መገናኝበት ጊዜ ያስፈልገኛል ብለሽ ወይም ብለህ በምትልበት ሰዓት ጊዜ የሚሰጡህ ሰዎች ይኖራሉ። ግን ያም ጊዜ አይበቃም፣ በቂ አይደለም፣ አይወልም የማይመች ጊዜ ነው። ስለዚህ የራስሽን ሞባይል ሲሰጡሽ መንቃትሽ ወይም መንቃትህ ጥሩ ነው። ለእግዚአብሔር የሚመች ጊዜ የምታገኝበት ሰዓት ይመጣል፣ ወይም አግኝተሃል ማለት ነው። እሺ ትዕግስት እሸቱ መምህር እኔ ከረተው ቆይ፣ መምህር እኔ በፍልሰታ ጾም ላይ ቁርባን ቆርቤ ቤት ስመጣ ኬክ ነበርና ተደብቄ በጾም በላሁኝና የዛን ዕለት ለሊት፣ ከሰማይ ላይ ሰማይ የሚያክል ከሰማይ ላይ ሰማይ የሚያክል መስቀል ትልቅ ለማለት ፈልገች ነው የሚያክል መስቀል ወደ እኔ እየመጣ ሲያበራር ልኝ ያባረረኝ እየሮጥኩኝ መንደር ውስጥ ስገባ መስቀሉም እየተከተለኝ ይገባና ያሳድደኛል ስሮጥ ስሮጥ ግን ሳይመታኝ ነቃሁኝ። የቆየ ሕልም ነው። አሁን አድጌያለሁኝ ይላል። አዎ መስቀል በሕልም ማየት በክርስቶስ ጉዳይ ላይ ወይም በሃይማኖት ጉዳይ ላይ ወይም ደግሞ በመንፈሳ ህይወት ጉዳይ ላይ አንድ ልንቀበለው የሚገባ መከራ እና በሃይማኖት ጉዳይ ላይ በተለይ በሃይማኖት ጉዳይ ላይ አንድ የሆነ ልናውቀው የሚገባ ግዳጅ ማለት ነው። መስቀሉ ሲያሳድድሽ አንቺ ስትሮጪ ይመታኛል እያልሽ ያ ምንድን ነው? በህይወትሽ እንግዲህ ሴት ነሽ ብትግስት ነው የሚለው ለምሳሌ መንፈሳዊ ከነበርሽ ሰንበት ተማሪ ጠደና ቦታ ማህበር ላይ ምናምን የነበርሽ ሰው ከነበርሽ እና ወይ ግን በልብሽ ሁል ጊዜ እግዚአብሔር እያሰብሽ ኃጢአትን የምትሰሪ ከሆነ ካሁን ካሁን እሳ ገባለሁ የምትይበት ጉዳይ እግዚአብሔር ሲነግርሽ በሄድሽበት ቦታ ሁሉ የተለያየ ትምህርቶችን እያመጣ ሲነግርሽ፣ አልሰማ ስትዩ የሚከተልሽ መከተል ነው እና እንዳይቀስፈኝ እንዳይጎዳኝ ይቅርበለኝ፣ እንደ ጌታ አንድ ቀን ንስ ገባበታለሁ ያልሽ የምትሰሪው ኃጢአት እንዳለን የሚያሳየው መስቀልን ሲከተልሽ አንቺን ስትሸሹ ማለት የክርስቶስ ፍቅር አንቺን፣ እንደሚፈልግሽ መዳን እንዳለብሽ እና በሆኑ ሰዎች ጸሎት በህይወት እንደቆየሽ ያም መስቀል የሚከተልሽ ወይም ያም እግዚአብሔር አንቺን የሚታገስሽ ስለሆኑ ሰዎች ሲል ነው እንጂ አንቺ እንደሰራሹ ቢሆን ኖሮ ምናልባት በህይወት ምላት ኖሪ ትችይ ነበረ ማለት ነው። የሚል ነው መምህር፣ እኔ በፍልሰታ ጾም ላይ ቁርባን ቆርቤ ቤት ስመጣ ነው ያልሹ። እንግዲህ ኬክ ነበረና ተደብቄ በጾም በላሁኝ ነው ያልሹ። ስለዚህ በጾም ተደብቆ ኬክ መብላት እያወቁ መሳት ማለት ነው፣ እያወቁ መሳሳት እንደማለት ነው። ተግባባል። እንግዲህ እንደዚህ አይነት ህይወት ውስጥ የነበራቸው ሰዎች ገብቶኛል ብላችሁ ምልክት አሳዩኝ። የማርያም ልጅ እኔም አንብቤዋለሁ። ዛ መኪና ታም ሀይሌ ይላል። ታም ሀይሌ ታሜ ማለት ነው። መኪናዬን ሰው እየነዳ ሹፌሩ እየሳቀ ይህ መኪና የእሱ ነው እያለ ለተሳፋሪዎች ይናገራል። እኔ ልክ ረዳት ከኋላ ተቀምጬ እየሄድኩኝ፣ ልክ እንደ ረዳት ተቀምጬ እየሄድኩኝ፣ ድልድይ ከፊት ለፊት ስለተሰበረ በሌላ መንገድ እንሄድ፣ ገደል ነው ወንዝም አለ። እኔ ገደሉን ፈርቼ ወረድኩኝ፣ ለማለት ነው ወረድኩኝ። መኪናዋ ከነ ተሳፋሪው ተሻገረ። እኔ በእግሬ ተሻግሬ ቦታ እየመረጥኩኝ ባንንኩኝ ይላል። ጥሩ ነው። ታም ይላል። እንግዲህ ወንድ ይሁን ሴት አይታወቅም። ታም ኃይል ሌላ ሀይላ መኪና ስጋ ነው። በመኪና እንግዲህ በዘመናችን አል የሚያሳየን መኪና ማለት እኛ በነፍሳችን የምንጎትተው ይሄ ስጋችን ነው። በእኛ ስጋ ላይ ግን ሌላ የሚሾፍርብን አለ። እንደ ረዳት ሆነ የቆጠርከው ወይም የቆጠርሽው አንቺ መስኛ በወንድ ጾታ ላይ አውራው ትንሽ ወደ ወንድ የሚሄድ ስም ይመስላል። በገዛ መኪናህ ረዳት ሆንክ ማለት በአንተ በገዛ ስጋህ ላይ የሚያዝብህ ሰው አለ ማለት ነው። እና ከፊት ለፊት ደግሞ ለተሳፋሪዎች የእሱ መኪና ነው እኮ እያለ የሚናገረውና የሚስቀው ምን የሚለው ንብረትነቱ ወይም ደግሞ እሱ በአንተ ላይ የሚጠቀመው ያ ሰው በማን እየተጠቀመ እንደሆነ የታወቀ እንደሆነ እንዲታወቅ ነው። ራሱ በአፊጠፉ በለፈለፉ እንደሚባለው እየተናገረ እንደሆነ ማሳያ ነው። ግን ደግሞ መኪናዋ ገደል ገባ ነው ድልጅ ተሰብሯል። ማለት አብቅቶለታል። ከዚህ በኋላ በአንተ ስጋ ላይ ወይም በአንተ ንብረት ላይ ቀጣይነት የለውም። ሹፌሩ ከነተሳፋሪው ሄዷል ማለት ነው። እንግዲህ ወደ ፊት ለፊት አንተ ደግሞ ወርደሃል። ገደሉም ወንዙም አላጋጠምህም በእግር እየተሻገርክ ነው እየመረጥክ ቦታ እየመረጥክ እየሄድክ ነው ያ ምንድን ነው በጥንቃቄ ስድስት እግር ካላት ዝንብ ፍጥነት ይልቅ መቶ እግር ያለው ትል ቀርፈፍ ብሎ የሚሄደው አምሳ እግር ያለው ትል ቶሎ ይደርሳል ይባላል ለምን ትግስት ስላለ ስለዚህ ቀስ ብሎ እየተራመዱ በእርጋታ መኖር ይሻላል እና ታገስ ታገሽ ማለትም ነው ጥሩ ነው ስጋህን ይነዳ የነበረው መንፈስ ከነ ተሳፋሪው ማለት ምንድነው? ተሳፋሪው ሰራዊት እርኩሳን መናፍስት ዋናው አለ የተላከ ከነ ሰራዊቱ ሄዷል ማለት ነው። ያ ምንድነው? በእግር መሄድ ማለት የገዛ ማንነትን ይዞ ተሸክሞ ባለ ነገር ብቻ መደሰት መጠቀም ማለት ነው። አመስግነህ ኑር ነው። እሺ፣ ትዕግስት ፈትቼልሻለሁ። አስቴር ቲዩብ ይላል ሌላ ህልሜ ደግሞ ሌላ ህልም፣ ዋናው እሺ። ሌላ ህልም ደግሞ የሆነ የሆነ ተራራ ላይ ሆኜ ይመስለኛል እና የሆነ ለምለም መቅዬ ይዤ ስሮጥ፣ ከዛም ደግሞ ልጄ ይመስለኛል ያለቅሳል እና ሌላም ልጅ ሰምተው፣ ከዛም አንዱ ሰው ደግሞ ጠመንጃ ታጥቆ ይቆማል። እዛም ቦታ ደግሞ ዳስ ነገር አለ። ባለጠመንጃውም እዛ ሆኖ ባትሪ ባትሪ አብርቶ ባትሪ አብርቶ የሰጠኝና ልጄን ተመልሺ ውሰጂ። ልጄ ተመልሼ ወስጄ ይመተው ነበረ ይመስላል እንዲሁ እንግዲህ እንደምጽፉት ገና ነው የሚያጋባው ምጽፉት ትቼዋለሁ ህልሙን በእሺ ቅድስት መንበር ዋን ይላል በህልሜ ቤተ ክርስቲያን ውስጥ ሆኜ በጀሪካን ዘይት ይዤ ነበረ በጀሪካን ዘይት ቅዳሴ ያስቀደስኩኝ ድንገት አንድ ጭንቅላቱ ላይ የጠመጠመ ቄስ እንዴ ቄስ ማለት እኮ በቂ ነበረ የጠመጠመ ማለት አይጠበቅብሽም ጭንቅላቱ ላይ የጠመጠመ ምንም ጥቅም የለውም፣ ቄስ ካልሹ በቂ ነው። ጭንቅላቱ የጠመጠመ ቄስ መጥቶ ቦታዬን ሲይዝብኝ እኔ ቦታዬንም ዘይቱንም ጥዬ ወደ ሌላ ቦታ ቀየርኩኝ ይላል። ስለዚህ በአንቺ ቦታ አንድ ካህን መጥቶ በቦታው ላይ ከቆመ የእኔ ብለሽ የምታስቢው ግን ያንቺ ያልሆነ ንብረት የእግዚአብሔር የሆነ ንብረት አለ ካህኑ አንቺ አስራት አላወጣሽም፣ ወይም ደግሞ የሆነ ስለተስለሽ አላስገባሽም። በእጅሽ ግን ዘይት ይዘሻል። በረከት፣ መብራት፣ ብርሃን የሚሆን በጣም ጥሩ የሚጠቅም ነገር ይዘሻል። ግን ንብረትነቱ የአንቺ ብቻ አይደለም። ወይም ደግሞ ለእግዚአብሔር ተገቢ የሆነው ነገር አለመስጠትሽን የሚያሳየው እና ጥለሽ መሄድሽ የሚያሳየው የእኔ ነው ብለሽ ይዘሹ የነበረው ነገር በሙሉ ትተሹ ተናዘሹ የምትሄጂ ነው። ካህን ሰው ሊሞት ሲል ካህን ይጠራል። ኑዛዜ ይቀበላል። ከዛም አንጻር ይታያል እና ቅዳሴ ላይ ቆመሻል ግን ዘይቱን ይዘሸዋል ያ ምንድነው መንፈሳዊ ህይወት ውስጥ ነሻለሽ ግን ለእግዚአብሔር ተገቢ የሆነ አስራትም ሊሆን ይችላል ሌሎች ሌሎች ነገሮች ቃል የገባሻቸው ነገሮች አላመጣሽም ብታመጭውም አልሰጠሽም ዝም ብለሽ ታቅፈሽ ይዘሸዋል ማለት ነው እና የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር የሚባል ነገር አለ እሱን ያስረከብሽው ምንም ችግር የለውም ሰፊ አለም መላኩ ብዙ ጊዜ በተደጋጋሚ ወደ አያቶቼ ቤት ስሄድ ደጋውን ጨርሼ ቆላማውን ጋራ ስደርስ የሚያሯሩጠኝ ነገር አለ። በተደጋጋሚ ነው ይላል። ወደ አያት ቤት ስትሄዱ የሚያሯሩጣችሁ ነገር ካለ የዛር መንፈስ ከጥንት የመጣ የዛር መንፈስ ነው። እናንተን አልፈለጋችሁም ማለት ነው። በጣም አስጠለታችሁታል ማለት ነው። በህልሜ የሆነ ማንነቱ ያላወኩት ሰው አለ ላቭ ዩ ማም ይላል። በህልሜ የሆነ ማንነቱን ያላወቅኩት ሰው ይሄ ቁልፍ የአንቺ ነው፣ መክፈት የምትችው አንቺ ብቻ ነሽ ብሎ ሲሰጠኝ አየሁኝ። ምንድን ነው መምህር? በጣም ደስ ይላል። አንደኛ ቁልፍ መቀበል ማለት የአንድ ትልቅ ችግር መፍትሄ ማግኘት ነው። ሁለተኛ ነገር አንቺ ብቻ ነሽ የምትከፍችው ማለት ለቤቱ መፍትሄ ያለው አንቺ ጋር ያለው ቅንነት፣ የዋህነት፣ በጎነት፣ ቸርነት፣ መልካምነት የሚባሉ ጥሩ የሆኑ ልብ አለሽ ማለት ነው። ስለዚህ ማንነቱን የማታውቂው ሰው ማለት፣ በህልምሽ ውስጥ ማንነቱን የማታውቂው ሰው ማለት አንቺ ዝም ብለሽ ትጸልያለሽ፣ መንፈሳዊ ትመላለሻለሽ እንጂ የሚጠብቅሽን መላክ ወይም ስለ አንቺ ብሎ የሚጸልዩ ሰዎችን የሚጠብቅሽን ቅዱስ አታውቂውም ማለት ነው እና ለይተሽ ዕወቂው እና ቁልፉን ተቀበይ። ቁልፉ ደግሞ መፍትሄ ነው። መፍትህ ማለት ቁልፍ አይደለም በገዙም በትግርኛውም መፍትህ ማለት ቁልፍ ማለት ነው። መፍትሄ ቁልፍ ማለት መፍትሄ ማለት ነው። ስለዚህ በህይወትሽ ውስጥ አንድ አልመለስ ያለች ጥያቄ አልገፋ ያለች ተራራ ድንጋይ ካለ ለዛ ነገር መስመር አግኝተሻል፣ ጥሩ ነገር አግኝተሻል ማለት ነው። እሺ መምህር በህልሜ ይላል ውሻ አፌ ሲነክሰኝ አየሁኝ ምን ማለት ነው ይላል። ሀብታም ሀብቷም ኦኬ ሀያ አምስት የሚባል መምህር በህልሜ ውሻ አፌን ሲነክሰኝ አየሁኝ ምን ማለት ነው? በጣም ከባድ ነው። አፍን የሚናከስ ውሻም ይሁን ንብም ትሁን አይጥም ትሁን ብቻ አፍ ከተነከሰ ከእናንተ አንደበት እየቀማ የሚወስድባችሁ የዛር መንፈስ አለ። አሁን ይሄ ውሻ የዛር መንፈስ ነው። በሌላ በኩልም የዝሙት መንፈስ አለ። እንግዲህ አንድ የሆነ ሀብቶማር ወንድ አደለ እንግዲህ ከሴት ጋር በምታደርበት ሰዓት ከሚስት ውጪ ባለትዳር ከሆንክ ከሚስት ውጪ ባለትዳር ካልሆንክ ደግሞ የሆነ ጊዜ ላይ እንኳን እኛ ፈረንጆች ራሳቸው ከንፈር ለከንፈር መሳሳም ዕድሜ ያሳጥራል ይላሉ። ዓለም በሳይንሱ ተጠምቶ ተደርሶበታል። በነገራችን ላይ ደግሞ ከዚህ በኋላ እንዳትጣሉ።